አሰላም አሌይኩም አረህማቱላይ ወበረካቱ ውድና የተከበራችሁ የአሚናቲቭ ቻናል ቤተሰቦች ሰላም እንዴት ናችሁ ከኔ ሁሉ ሰላም አልሀምድላ ዛሬም በአዲስ ቪዲዮ መጥቻለሆኝ ለ ቻናል አዲስ የሆናችሁ ሰዎች ሳብስክራይብ እያደረጋችው ቻናልን ተቀላቀሉኝ አበረታት ማለት ነው ዛሬ ደግሞ በአረብያመትሱ ጨርቅ ነው የመጣሁት ይህ ጨርቅ እንግዲህ ብዙዎቻችን እናውቀዋለን ጥንካሪም ውበትም ያለው ጨርቅ ነው ሁሌም አዲስ እየታጠበ በሚሄድ ራሱ እየታጠበ በሚሄድበት ሰዓት ራሱ እያማረ እየፈካ የሚሄድ ጨርቅ ነው። ጥንካሬም ውበትም አለው። አሁን ላይ በጣም የሚሰራው ይሄ ነው ማለት ነው። እናንተ በፈለጋችሁት ከለር ዲዛይን መሰራት ይችላል። የዛሬውን በቪዘርፍ ነው የሰራሁት። በሲልቨር ማች የሚያደርገው ሲልቨር ስለነበረ በሲልቨር ዘርፍ በቪዘርፍ ሰርቸዋለሁኝ ማለት ነው። የትራስ ልብስ አለው። የፍራሽ ልብስ ተከያ አበባ ምንጣፍ አለው መጋረጃ እንኳን ያው ውስጥ ያለውን ዝም ብዬ ነው እንትን ያደረኩት። እናንተ በፈለጋችሁት ማጭ ይደረግላችኋል ማለት ነው። እንደዚህ በጣም ነው የሚያምረው። ልብላክ ነገር ነው በጣም ያምራል። እናንተ ማዘዝ ከፈለጋችሁ ለቤታችሁ፣ ለቤተሰቦቻችሁ ማዘዝ ትችላላችሁ። በጥራትና በአማና ሰርተን እናስረክባችኋለን። አድራሻ ወሎ ኬምሲ ነው። እናንተ በፈለጋችሁበት ቦታ ማድረስም መላክም እንችላለን ማለት ነው። ቪዲዮውን እስከመጨረሻ አዩት። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም በሚቀጥለው ቪዲዮ እስክንገናኝ ሰላም አሌይኩም ወረህመቱላሂ ወበረካቱሁ።